ውጥረቱ ተባብሷል። ሻቢያ አሉኝ ያላቸውን ሜካናይዝድ ጦሮች ወደ ድንበር እያስጠጋ ነው። የአዲ ሃሎ ፖለቲከኞች የቃላት ውርወር አበርትቶ አሁን ደግሞ የክተት መክቴ ጦርነት ድቤያቸውን እየመቱ ነው። በምስራቅ አፍሪካ ብቻ ሳይሆን በአህጉሪቱ ምናልባትም በዓለም ካሉ ነባር አምባገነኖች እንዳንዱና እንደ ዋና የሚቆጠሩት ኢሳይያስ አፈወርቂ ኤርትራ የተባለችን ትንሽ አገር በመዳፋቸው ጨምድደው ሕዝቡንም ተሰዳጅና ጦረኛ አድርገውት ቀጥሏል። የባድመ ጦርነት ያላስተማራቸው የጾረን አልቂ ያል ያልጸጸታቸው እነ ጄኔራል ፊሊጶስ ያሉ የጦር መሪዎችም እጃቸውን ቁልቁል ወደ ኢትዮጵያ እየቀሰሩ የጦርነት ካርታቸውን ለመምዘዝ ዝግጅታቸውን ጨርሰዋል። በያገሩ እንደ ጤፍ እየተበተነ ዜጋቸው የማያሳሳቸው በመጠለያ ጣቢያ ያሉ ሚሊዮን ዜጎቻቸው ችግርን ቁብ ያልሰጡት እነ ኢሳያስ አፈወርቂ ህጻንም ሆነ ሽማግሌ ገብቶ ይዋጋላቸው ዘንድ ቀጭን ትዕዛዝን ካስተላለፉም ከራርመዋል። አሁን ላይ በሰሜን ምዕራብ የነበረውን ግዙፍ ኃይል ወደ አገሪቱ ደቡባዊ ጫፍ እያዘዋወ ሩም ይገኛል። ይህ በብርሃን ፍጥነት የሚከናወን እንቅስቃሴ ደግሞ የሁለቱ ሀገራት ድንበር ከዓመታት በኋላ ሌላ የጥረት ምዕራፍ እንዲከፈትበት አስገድዷል። በአዲስ አበባም በኩል ያሉ አንዳንድ እንቅስቃሴዎች በእርግጥም የሁለቱ ሀገራት በተለይም የሁለቱ መሪዎች ጋብቻ እንደፈረሰ የሚያሳይ ከሆነም ከራርሟል። ከሰሞኑ በአልጀዚራ ድረገጽ የተጻፈውና በቀድሞ ርዕሰ ብሔር ሙላቱ ተሾመ የተከተበ ነው የተባለ ዘለግ ያለ ጽሁፍም የአስመራ ፖለቲከኞችን በቁጣ ያንቀለቀለ ሆኗል። ዲፕሎማሲያዊ ብስለት አለመኖር፣ መሪ ላይ የተመሰረተ ክንኙነት አለማድረግና ቀጠናዊ ሁኔታዎችን በተገቢው ሁኔታ ለመረዳት ተዳምረው የሚነሱበት የብልጽግናው መንግስትም ከንካያ ሰላን ተወጥቶ የበሰለ ፖለቲካዊ አካሄድን ካልመረጠ የጠሉት ይደርሳል የናቁት ይወርሳል ነው እና ተረቱ። ከዓመታት በኋላ ባድመና አካባቢው፣ ሽራሮና መሰሌ የድንበር ከተሞች ዳግም በሰው ደም የመታጠባቸው በባሩድ ጭስም የመታፈናቸው ሁኔታ የሚቀር አይመስልም። ለመሆኑ ኢትዮጵያና ኤርትራ ዳግሞ ወደ ጦርነት ለመግባት እየሄዱበት ያለው መንገድ እንዴት የሚታይ ነው? ቀጠናው ላይ ጥቅማለን ቀንዱንም እንቆጣጠራለን የሚሉ አካላትስ ይህንን የሁለቱን አገራት ውጥረት እንዴት ነው የሚመለከቱት? ስንል ሰነድ አገላብጠን የቀደመ የጦርነት ታሪካቸውንም መዘን እና ዳሰን ከአሁኑና ከሚመጣው ሁኔታ አንጻር ምን ሊፈጠር ይችላል ስንልም በአዲስ ማለዳ ትንታኔያችን ልንዳስሰው አወደድን። አብራችሁን ስትቆዩ የሚባክን ደቂቃ የሚያልፋችሁም ሰከንድ እንደማይኖር በመተማመን ነው። የኤርትራ ጦር ከሰሜን ምዕራብ የነበረውን ግዙፍ ኃይል ወደ ደቡባዊ የአገሪቱ ክፍል እያሰፈረ መሆኑን የአገሪቱ ሚዲያዎች እየዘገቡ ነው። በኤርትራ ከባለፈው ወር ጀምሮ ከፍተኛ የተባለ ወታደራዊ ዝግጅት እየተደረገ ሲሆን ሜካናይዝ ጦሩም እየተንቀሳቀሰ ይገኛል ብለዋል። በአገሪቱ በተላለፈው ወታደራዊ ትዕዛዝ መሰረት ከብሔራዊ ጦር ተለይቶ የነበሩ ተጠባባቂ ወታደሮች በፍጥነት ጦሩን እንዲቀላቀሉ እየተደረገም ይገኛል። ወታደራዊ እንቅስቃሴው ሀገሪቱ ሰሞኑን ከኢትዮጵያ ጋር በገ የተደረገባቸውበት የቃላት ምልልስ ጋር ተያይዞ ይሁን አይሁን የተባለ ነገር ባይኖርም ሁኔታዎቹ ግን ከዛ ጋር መሳ ለመሳ መሄዱ አይነት ሆኗል። በ2010 ዓ.ም የታደሰው የጠቅላይ ሚኒስትር አብይና የፕሬዚዳንት ኢሳያስ ግንኙነት ጠንክሮ መሪዎቹ ተደጋጋሚ ጉብኝቶችን አድርገው አንዳቸው አስመራ፣ አንዳቸው አዲስ አበባ በተደጋጋሚ መግባትም መውጣትም ችሏል። ይህ በተደጋጋሚ የተደረገ ጉብኝት ታላላቅ የመሠረተ ልማት ፕሮጀክቶች እና ወታደራዊ ተቋማትን እስከ መጎብኘት የደረሰም ሆኖ አልፏል። ምንም እንኳን ሁለቱ ሀገራት ግንኙነታቸውን ሲያድሱ ስለ ደረሱት ስምምነት እስካሁን የሚታወቅ ነገር ባይኖርም የኢትዮጵያ የውጭ ጉዳይ ሚኒስቴር በየሳምንቱ በሚሰጠው መግለጫም በተደጋጋሚ ከሚነሱት ጥያቄዎች መሀል የሁለቱ ሀገራት ግንኙነት በምን ላይ ይገኛል የሚል ቢሆንም ግልጽ ምላሽ ሳያገኝ ዓመታትን አልፏል። የሁለቱ ሀገራት ግንኙነት መቀዛቀዝ ሲጀምር ደግሞ ደም አፋሳሹ የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት መፈረሙ እጥፋት መሆኑ በስፋት ይነገራል። በሁለቱ ሀገራት በኩል የነበረው ግንኙነት የበለጠ የማጠናከሩ ሁኔታዎችን በተመለከተም ምንም ሲባል ምንም ሲደረግም አይታይም። በትግራይ በህዋት መሪዎች መካከል የተፈጠረው አለመግባባት እየተባባሰ ባለበት በዚህ ወቅት የቀድሞ ፕሬዚዳንትና የጠቅላይ ሚኒስትር አብይ አህመድ ልዩ መልእክተኛ ሙላቱ ተሾመ በአልጀዚራ ላይ ያጋሩት ዘለግ ያለ ጽሁፍ በኤርትራና በኢትዮጵያ መካከል ያለውን ነባራዊ ሁኔታ ቁልጭ አድርጎ የሚያሳይም ሆኖ ቀርበዋል። የኢትዮጵያ መንግስትም በመወከል በተለያዩ መድረኮች የሚገኙት የቀድሞ አምባሳደር ሙላቱ ተሾመ በተለያዩ ወገኖች በማህበራዊ ሚዲያና በውይይት ላይ በተዘዋዋሪ ሲነሱ የነበሩ ጉዳዮች ዎችን በቀጥታ በማንሳት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በአፍሪካ ቀንድ ግጭት ጠማቂ እልቂት ታርቃቂ መሪ ናቸው ሲሉም ያለመደነቃቀፍ ተናግረዋል። የቀድሞ ፕሬዚዳንት ደም አፋሳሹን የትግራይ ጦርነት ያስቆመው የፕሪቶሪያው ግጭት የማቆም ስምምነት ፕሬዚዳንት ኢሳያስ በኢትዮጵያ ብሎም በአካባቢው ላይ ማሳደር ለሚፈልጉት ተጽዕኖ እንቅፋት አድርገው እንደሚመለከቱትና ጦርነቱ እንዲቀጥል ፍላጎት እንደነበራቸውም ፈርጠም ብለው ገልጸዋል። እንዲሁ ፕሬዚዳንት ሲያደርጉበት ኢሳያስ በአሁኑ ወቅት በዋት መሪዎች መካከል የተፈጠረውን ክፍፍል ሊጠቀሙበት እንደሚፈልጉና በአማራ ክልል ውስጥ ሚሊሻ እንዲፈጠር አድርገዋል በማለትም የከሰሱ ሲሆን ፕሬዚዳንት ኢሳያስ በኢትዮጵያ ውስጥ ጉዳይ ውስጥ እጃቸውን እያስገቡ ናቸው ሲሉም ይገልጻሉ። ይህንን ሲሉ ግን የቀድሞ ርዕሰ ብሔር በምን አይነት አግባብ ግንኙነት ተፈጽሞ ሁለቱ አካላት ሊገናኙ ቻሉ፣ ከዛ ባለፈ ደግሞ የኢትዮጵያና የኤርትራ ግንኙነት መርህ ላይ ያልተመረኮዘበት ምክንያት ምንድን ነው የሚለው ላይ ይህ ነው የተባለ ግልጽ ምላሽን አልሰጡ ቢሆንም ግን ይህ በአልጀዚራ ላይ ያሰፈሩት ዘለግ ያለ ጽሁፍ ከአስመራ ፖለቲከኞች ዘንድ ቁጣን ይዞ መምጣቱ አልቀረም። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ደግሞ ምላሽ ለመስጠት የቀደማቸው አልነበሩም። እንደ ወትሮ ሁሉ በትዊተር ገጻቸው ላይ ለቀድሞ የኢትዮጵያ ፕሬዚዳንት ጽሁፍ በሰጡት ምላሽ ላይ ያነሷቸው ነጥቦች በእርግጥም በሁለቱ መንግስታት መካከል ያለው ግንኙነት መበላሸቱን እንዲሁም የመከዳት ስሜት መኖሩን የሚያመለክቱም ሆነው ታይተዋል። ከመገናኛ ብዙኃን ርቀው የቆዩት የቀድሞ ፕሬዚዳንት ሙላቱ ተሾመ ይህ ባልተለመደ ሁኔታ ያጋሩት ጽሁፍ በአፍሪካ ቀንድ ሌላ ግጭት ለማስቀረት እርምጃ ለመውሰድ ጊዜው አሁን ነው በሚል በስማቸው ያወጡትን የሚል ይዘት ያለው ነው። በዚህ በስማቸው የወጡ ጽሁፍ በኤርትራና በኢትዮጵያ መካከል ያለው ግንኙነት ያለበትንም ሁኔታ የዳሰሰ ነው። ኢትዮጵያና ኤርትራ ጦርነትና ሰላም በሌለበት ወይም ኖ ዋር ኖ ፒስ በሚባለው ሂደት ውስጥ ከሀያ አመታት በላይ በቆዩበት ጊዜ ሁለቱም ለተቃዋሚዎች ከለላና ትጥቅም በመስጠት ይፋ እንቅስቃሴ እንዲያደርጉ ፈቅደው እንደነበረም የሚታወስ ነው። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡና መንበሩን ከተቆናጠጡ ወዲህ የኤርትራ ተቃዋሚዎች እንቅስቃሴ በይፋ አዲስ አበባ ውስጥ መጀመሩም ታይቷል። ይህ ከቁርሾ በኋላ የመጣው ግንኙነት ደግሞ በተለይም ብርጌድና ሀመዱ የሚባለውን የኤርትራን የተቃዋሚዎች ክንፍ በአዲስ አበባ አዳራሽ ሰጥቶ ለውይይት ጋብዞም እንዲወያይ እስከ ማድረግ የደረሰ ሆኗል። ለመሆኑ ይህ የኢትዮጵያና የኤርትራ ግንኙነት መጨረሻው ምን ይሆን ያሉ ሰንሰለቶች የመወጣጫ የሆኑ የፖለቲካ መሰላሎችም እየፈረሱና እየተገነጠሉ ባለበት በዚህ ሰዓት ላይ ምን አይነት አዲስ ነገር ሊመጣ ይችላል? የጦሮች መንቀሳቀስ፣ የኃይል አሰላለፍ መለወጥና ሌሎች በድንበር የሚታዩ ምልክቶችስ ምን ይዘው ይመጣሉ የሚለው ጊዜ የሚመልሰው ጉዳይ ነው። እስከዛው ግን የአስመራ ፖለቲከኞች ካሉበት ሆነው በነገር ወጋና ሸንቆጥ ማድረጋቸውን ቀጥለዋል።